እስከ መጨረሻም ካሊብና መድብል ተገናኙ። ካሊብን እንግዲህ መድብል ደመደመው፣ ካሊብ ደግሞ መድብልን መማጸን ጀመረ። ይህንም የሆነው የኤፍራታ እገዛና ስኬት ነው። ኤፍራታ ለመሆኑ መድብልን እና ካሊብን እንዴት አገናኘቻቸው? የሚለውን የምናይ ይሆናል የኤፍራታ ድርሻስ ምን ይመስላል? የሚለውም በአጠቃላይ ይዘንላችሁ ቀርበናል። እንግዲህ ብሩኬም ተገኝተዋል። መካሊብና መድብልም ተደባድበዋል። ካሊብ መድብልን እየለመነው ነበረ። በዚህም መልኩ ጉሮሮውን አንቆ ሲደበድበው እንግዲህ ዋክህ ተወኝ እያለ ካሊብ እየተማጸነ ነበረ። መድብል ግን በጣም የጨካኝ ሆኖበታል ማለት ነው። ሰላም ወደ ቻናል የተከታታዮች ለቻናሉ አዲስ የሆናችሁ ሰብስኪራይ ላይክ፣ ሸር እያደርጋችሁ ላይክ እያደርጋችሁ አበረታቱኝ ምሳሌ ድራማን ይዘንላችሁ መጥተናል እስከ መጨረሻም በትህትና እንድትከታተሉኝ በትህትና ጠይቃለሁኝ። እንዲህ በስንት ወራት ሲፈላለጉ የነበሩ ሁለት እንግዲህ ጀግኖች አንድ ላይ ተገናኝተዋል ማለት ነው። እንግዲህ ለምሳሌ ና ለብሩክ አሌንታ የሚባለው እንግዲህ መድብል ከካሊብ ጋር ብቻውን ተጋፍጦ ፊት ለፊት ሄዷል ማለት ነው። ኤፍራታን ተከታትሎ በመግባት ከካሊብ ጋር ፊት ለፊት ተፋጦ ይገኛል። ካሊብ እስከ መጨረሻ እጁን ሰጥቷል ማለት ነው። እባክህ መድብል እንዳልሞትብህ ብዙ ችግር ውስጥ ትገባለህ። ስባክ እስር ቤት ከወጣ ትንሽ ወራት ነው ያስቆጠርከው። ስለዚህ ምን ነው የውጭ አየር አልተመቸህም? እንዲህ እያለ ይማጸ ነው ነበረ ለእኔ እስር ቤት ቤቴ ነው። ምን አገባህ አንተ? እያለ መድብል ነበር የመለሰለት። በዚህን ጊዜ ታዲያ ካሊብ ሙሰሲ እየተፋጠጠበት ባለበት ነገር ግራ እስር ቤት እኮ ለእኔ ምንም አይመስል። ብሩኬ ያለበትን ቦታ ንገረኝ፣ የት ነው ያስቀመጥከው? ያስቀመጥክበትን እና ያገትክበትን ካልነገርከኝ ጉሮረህን ነው የማንቅህ፣ አለው ማለት ነው። በዚህ መሰረት እንግዲህ ኤፍራታ ከኋላ ሁና ካሊብን ሲጠብቁ ግንባር ከጀርባ ስትመታው በግንባሩ ተደፋላት። በዛን ጊዜ ኤፍራታ ትልቅ እገዛ አድርጋለታለ ማለት ነው። ባለፈው እንዳየ ነው እንግዲህ ካሊብን ለማገኘት ትልቅ ነገር የሆነው ከናታ ከማህሌት ያገኘችውን ስልክ ይዛ ነበረ ሄደችውና፣ እሷም እንደዛ አድርጋ ነበረ በዛ እቅድ መሰረት ነበረ ቀጥ ብሎ ተከትሏት የገባው። አሁን ደግሞ መድብል ቃል ገብቶላታል። ኤፍራታም ኤፍራታም ቃሉን አክብሮ እንግዲህ አጋቾቹን ኤፍራታን እንግኝተው ወደ ካሊብ እየወሰዷት እያሉ ነው። እንግዲህ ኤፍራታ ተከታትሎ ከኋላዋ በባጃጅ በሚሄድ መድብል እንግዲህ ከኋላ ተከታትሎ ነገሮችን የደረሰበት ማንገት ነው። የሚገቡበት ቦታ ደርሰው ሲገቡ እንግዲህ ካሊብም በጣም ደስተኛ ሆኖ ያችን ድንቢ ተይዛለች፣ አንደኛዋ ትቀራለች፣ በራሷ ጊዜ እየተክለፈለፈች መታለይ ሳንጠይቃት የዝናን ቦታ ትነግረናለች እያለ እየተኩራራ እየተደሰተ ነበረ። እግሩን ዘርግቶ ተቀምጦ በኩራትና በትቢት ተወጥሮ ነበረ። ሊያናግራት እየሞከረ እያለ መድበል ድንገት ገባ ማለት ነው። ካሊብ መድብልን በአካል አያውቀውም ነበር። ከዚህ በፊት ግን ዝና ፎቶ ልኮለሰ ነበር፣ የመድብልን ፎቶ በርቀት ቢሆንም የተነሳ ቢሆንም ግን መድብል ግን ራሱ እንደሆነ ካሊብ ሙሰሲ እንደሆነ አረጋግጧል ማለት ነው። በሩን በኃይል በርግዶ ከገባ በኋላ ከተቀመጠበት ቦታ ቶሎ ነበር የተነሳው በድንጋጤ ካሊብ ሙሰሲ ማለት ነው። ማን እንደገባ ከተከ ኋላ አስከትላ እንደመጣ ይግራ ገባው። ምክንያቱም ዝናን ሁሉ ሰዎች እንደሚፈሩት ብዙ ሰዎች እንደሚፈሩትና መድብል ግን እንኳን ዝናን ማንንም እንደማይፈራ በተስፋ በህይወቱ ተስፋ የቆረጠና ኃይለኛ የሆነ ሰው እንደሆነ ከዝና የሰማ መሆኑን ስለሰማ ካሊብ ሙሰሲ ጥንቃቄ ማድረግ አለብኝ ብሎ ኩራት ካደረገ ወጥሮት ከተቀመጠበት ወንበር ላይ ቀስ ብሎ ተነሳ። ከዛ መድብልና ካሊብ ብዙ ተፋጠጡና ብዙ ነገሮችን ከተነጋገሩና ከተከራከሩ በኋላ እንግዲህ መድብልን ለመማታት ካሊብ ሙሰሲ ቢሞክርም በፍጹም ያልጠበቀው መድብልን ሆኖ ነው ያገኘው። ካሊብም በኩራት ጠባቂዎቹ እኛ እናስወጣው ብለው ሲጠይቁት ባክተው ለነሱ አያስፈልግም እኔ ብቻ እበቃቸዋለሁ በማለት ነበረ የተናገረው። እኔ ለእነሱ አላንስም በማለት ጠባቂዎቹን ከእሱ እንዲርቁ ካደረገ በኋላ ምክንያቱ ሚስጥሩ እንዳያውቁበት ስለፈለገ ነበረ። ካሊብን እንግዲህ መድብል በጣም ቀጥቅጦ ደበደበውና ከዛ በኋላ በጣቱ ብሩኬ ያለበትን ቦታ እየተናገረ ነበረ። እግሩን ተረግጦ መድብል ካሊብ ሙሰሲን ሲያሰቃየው እንደማያተርፈው ሲያቅ ብሩኬ ያለበትን በር በጣቱ እያመላከተ ነበር ያለው። ብሩከት ያለበትን በር ሲያመለክት ሲያ መድብል ደግሞ ኤፍራታ በሩን ክፈችው፣ ያን በር ክፈችው በማለት ለኤፍራታ ነበረ እያስተላለፈላት። ኤፍራታ ደግሞ ተደናግጣ ያን በር ለመክፈት ጣቱን የቀሰረበትን በር ለመክፈት ፈርታ ነበር። አይዞሽ አትፍሪ ብሎ መድብል ጮክ ይልባታል። አሰሚኝም ብሎ ሲናገራት ተደናግጣ ከዛ ኤፍራታ በሩን የፈራች ፈራ ተባ እያለች ስትከፍተውም፣ ብሩኩ ግን በውስጥ አለማገኘታቸው በጣም አናዷቸዋል። መድብልም የካሊብን አንገት አንቆ ተረግጦት ነበረ፣ ያየው ነው የሄደው። በዚህ አጋጣሚ እዛ ቦታ ምሳሌም ሆነ ብሩክ እንግዲህ መድብል ሁለቱንም በአንድ ለማስመለስ ችሏል ማለት ነው። በዚህ የሆነም እንግዲህ መጀመሪያ ዝና መፍታት እንዳለባቸው ና ከአሁን በኋላ በካሊሙ ና በ እነሱ መካከል ላይ ያለ ምንም አይነት ችግር እንዳይፈጠር ከዚህ በኋላ ሁለታቸው ተገናኝተው በብሩክና በብሩክም በካሊብ ሙሰሲ በተለይ ካሁን በኋላ ዝናን ከለቀክልኝ፣ ምንም ዝና ምንም ሳይሆን ከለቀክልኝ እኔም እነዚህን አስረክበሃለሁ በማለት ቃል ገብቶለት ነበረ። እኔ እናንተ ፈጽሞ አላማችን አንድ ነው፣ የሚያጣላን ነገር የለም ሲልም አሳምኖት ነበር። ካሊብ ሙሰሲ ሁሉ ልፋትና ድካም በኋላ ብሩክ ሊያስመልሱ ችለዋል ማለት ነው። አሁን መድብልን ለማጥመድ እንግዲህ ዝናና መድብል እንግዲህ ለማጥመድ ቤሱ መድብልና ወንድሙ የወንድሙ ልጅም ወደ ቤቱ ስለተመለሱለት በጣም ደስተኛ ነው። ነገር ግን ሁለታቸው እያቀዱ ያለውንት ነገር ለማክሸፍና ያወቀ አልመሰለውም ማለት ነው። ይህንን ነገር ሊያውቅ የሚችለው እንግዲህ ሞገስ ብቻ ነው። ሞገስ ምክንያቱም በመጎስና በዝና በሉላ መካከል ያለውን ወረቀት ለማስፈረም ሲሄድ ነበረ። ይህንን ነገር እየሰማው ከዚህ በኋላ እፈርምልሃለሁ ያለችውን ወረቀት ቃል በጠገባለት መለ ይፈርምልኛል ብሎ ወደ ዝና የሄደ ሳለ መድብልን እንዴት ማጥፋት እንዳለባቸው እንዴት ማጥመድ እንዳለባቸው በጣም በዚህ ጥብቅ የሆነ ትዕዛዝ እያስተላለፉ እያሉ ዝግጅትን እያደረጉ እንዳሉ መድብል ማለት በጣም ብዙ ሰው ማለት እንደሆነ አንድ መድብል በህይወቱ የቆረጠ መሆን እንደሆነ እና ጀግናና እንዲሁም በህይወቱ ተስፋ የሆነ መሆኑን ሁሉ እየተነጋገሩ በጣም ኃይለኛ ለወሰነው ውሳኔ የማይመለስ ጀግና ነው እያሉ ሲነጋገሩ እንግዲህ መጎስ ሰምቷቸዋል ማለት ነው። ሞገስ ደግሞ በዚህ ሚስጢር ላይ ፈጽሞ ሳይነግራቸው መቆየት አልፈለገም ና ይህንን ሚስጢር እንግዲህ አሳልፎ እንደነገራቸው በእርግጥ የመጣው የሉላን እና የሱ ዝናን የፍች ወረቀት ለማስፈረምን ቢሆንም ግን በዛ አጋጣሚ ሚስጥሩን ከሰማ በኋላ ወደ ዝና ለመጠጋት አልፈለግም። ምክንያቱም በዚህን ሰዓት ላይ አዲስ ሁኔታ ላይ ምናልባት ላይፈርሚልኝ ይችላል። ምናልባት ሚስጢር ሰምተሃል፣ መስማት የሌለብህን ነገር ሰምተሃል በማለት እኔንም ሊያጠቁኝ ይችላሉ በማለት እንግዲህ ወረቀቱን ይዞ ነበር ወደ ሉላ የተመለሰው። ሉላም እንግዲህ እንደለመደች ወረቀቱን ስታየው የተፈረመበት ነገር የለም። በጣም ተደናቅጠ። አልተሳካም ብሎ ሲነግራት በቅርብ ይሳካል፣ ዛሬ አልተሳካም ማለት ነገ ይሳካል አላት። ዝና ወረቀቱ ላይ አለመፈረሙ ትንሽ ሉላን ሞገስ ላይ አደጋ እንደሚሆንባቸው ቢታወቅም ግን ነገርም ዝና ፈልጎና ፈቅዶ እንዲፈርም የሚያደርግ አዲስ ሚስጥር አቅድ አቅዷል፣ በማለት ሚስጥሩን እንደሰማ ለሉላ ይነግራታል። ሉሉላም ጥሩ ነው እንኳን ሰማኸው አለ። ምክንያቱም ብሩክ ታግቶ በነበረበት ጊዜ በዝናና በካሊብ እያንዳንዱ ንግግሮችን እንግዲህ ይሰማ ነበር ማለት ነው። ካሊቦች ሰዎች እንግዲህ በመድብል ላይ እያቀዱ የነበረውን እቅድ ሁሉንም ነገር ጨምሮ የሚያውቀው እንግዲህ እሱ እንደሆነ በሰላም ወጥቶ ከቤቱ ቢኖርም ነገር ግን በወንድሙ ላይ እየተሰነዘረ ያለው ነገር መድብል እየተሰማው ነው። የካሊብና የዝና እቅዶች ፈጽሞ መሳካት የለባቸውም በማለት እንግዲህ መድብል በዙሪያ ያለው ሁሉ ከመጎስ ጋር እየተነጋገሩ ነበር። ምሳሌ በሰላም ወደ ቤቷ መመለሷ በጣም ደስተኛ ናት። ከመመለሷን በኋላ ደግሞ አባቷን በማገኘቷ ይበልጥ ደግሞ ወደር የለውም። በዚህ ጊዜ ቅድስትም በጣም ደስተኛ ናት። ቅድስት ያልጠበቀችው ደስታ ነው እያገኘችው ወደ ቤት እንግዲህ ትመለሳለ እያላለቻት ነበረ። በብሩክ መጥፋትና መሰወር ተጨናንቀው ቢቆዩም ቅድስት ምሳሌ ከጠፈ በኋላ በጣም ይበልጥ ሰላሟና ጭንቀት ጭንቀትና ረፍታታ ነበረ የከረመችው። አሁን ደስታዋ ሙሉ ሆኖ ደስተኛ ሁና የምትታየው ቅድስት እንግዲህ በዚህ ጊዜ እንግዲህ ያሰብከውን አሳካ ጎበዝ ነ እያለች አድንቀዋለይ። ሞገስ እንግዲህ እያንዳንዱ ወደ ካሊብ ሴራ እየተሰረ ያለውን ብሩክ ስለሚያቅ፣ እንግዲህ አሁን ከሞገስ ጋር ሆነው ወንድሙን ለማዳን እኔን ለማዳን ብዙ ነገር ጥሯልና መድብል ብቻ ሳይሆን እናንተም ሁላችሁም ጥረት አድርጋችሁልኛ ብሎ ብሩክ ደስታ ያቀርብላቸዋል። እንግዲህ መጎስ የሉላን ና የዘናኑ የፍቾ ረቀት ይዞ መልሶ ወደ ሉላ ከሄደ በኋላ ወደ ብሩክ ቤት ነበር የተመለሰው። ብሩክን በብቻው መገስን ጠርቶ ይህን ነገር ሲያማክረው መገስም እኔን የመነግረኝ ሚስጥር አለ በማለት እንግዲህ ያመጣውን ሀሳብ አማክሮታል። ወጎስና ብሩክም ከተሰማሙ በኋላ ይህንን ግን ዛሬ ጠዋት ወደ ዝና ቤት ሄጄ በሉላ ወረቀትን ይዤ የፊቸ ወረቀት ይፈርምኛ ብዬ ሲሄድ፣ እነሱ ግን ሌላ እቅድ እያቀዱ በስልክ ሰምቻቸዋለሁኝ እና ሳንገናኘውን የመለሰኩት ብሎ ለብሩክ ይነግረዋል። ብሩክም ከዛስ ምን ተመፈጠረ? ለምን አልነገርከውም? ለምን አልጠየቅከውም? ሲል በቀላል ነገር ይፈርማል ብለታስባለህ እንዴ? ይህንን እቅድ እያቀዱ ብሎ ይነግረዋል። ከፊርማ ሌላ ነገር የፈለጠ ነገር እየሳ ስለሰማው ፊርማውን ሳላስፈርማቸው ተመለስኳለው። በእናንተና በካሊብና በዝና በመድብ ላይ ትልቅ ሴራ እያሴሩበት ስለሆነ መጠንቀቅ እንዳለበት ጊዜውን፣ ቀናቱን ሁሉ ሲነጋገሩ ሰምቻቸዋለሁኝ። ወንድምህ ጥንቃቄ ማድረግ አለበት ሲል ለብሩክ ይነግረዋል። ብሩክም ለእስካሁን ላደረጋችሁት ከጎኑም ለቆማችሁት በጣም ደስ ብሎኛል። እሱን ግን በጣም ተናዶና ምን ማድረግ አለብኝ ያለ ብሩክ እያሰበ ነበረ። በዚህ ቪዲዮ ላይ እያለቀው፣ እንግዲህ በቪዲዮ ላይ ሀሳብ አስተያየት ካላችሁት አስቀርቡ። ብሩክ ምን ሊያደርግ ይሆን የሚለውን አብረን እናያለን።